የጎንደር ህዝብ ታሪክ ሰራ። ዛሬ ታሪክ የሰራው የጎንደር ህዝብ ድል አይቀሬ መሆኑን ይፋ አድርጓል። ህዝቡም በድል ጎዳናዎች ላይ ተሟል። ህዝቡ ይህንን ጉዞ የሚያገባድደው በድል እንደሆነ ዛሬ አስመስክሯል። ከዚህ ኪሳራና ምስቅልቅልታ መውጫዬ ድል ብቻ ነው ብለዋል፣ የጎንደር ህዝብ ዛሬ በጎንደር ውስጥ ታላቅ ሰላማዊ ሰልፍ ተደረገም። ሰላማዊነቱን ያሳየው የጎንደር ህዝብ አልበገር ባይነቱንም አብስሯል። የጎንደር ህዝብ ድልን ለመቀዳጀት ባደረገው ቁርጠኝነት የወሎውን አገራዊ ፋይዳ ለመላው ኢትዮጵያውያን በያሉበት ልኳል። ዳር ድንበርን በመጠበቅ በታሪክ ጉልህ ስፍራ ያለው ህዝብ፣ ዛሬ የኢትዮጵያን አንድነት ለማስጠበቅ ታሪክን ለመድገም መነሳቱን አሳይቷል። ዛሬ የጎንደር ህዝብ የዘር ግርዶሽን ደርምሷል። ዛሬ የጎንደር ህዝብ በሃይማኖት ሳቢያ የሚከፋፍሉትን ጨቋኞች አንገት አስደፍቷል። በሐዘን በመከራ ውስጥ ሆና ህወሃት የሚባል ጨለማ ለተጋረደባት ኢትዮጵያ ነጻነት የሚባል የተስፋ ወጋግንን አብርቷን የጎንደር ህዝብም። የወልቃይት ማንነትን ለመደፍጠጥና ወደ ትግራይ ለመቀየጥ የሞከረው ህወሃት መራሹ መንግስት ጽኑ ቅዋሜ ገጥሞታል። ወልቃይቱ እምቢኝ አማራ ነኝ ተገድጄ ትግራይ ልሆን አልችልም ሲል፣ መላው የጎንደር ህዝብ ተነስቶ ከጎንህ ነኝ አጋርህ ነኝ ብለው አለኝታም ሆነው የወልቃይት ህዝብ የማንነት ጥያቄን ያስከብሩልኝ ብሎ የመረጣቸው የሰላም አምባሳደሮች የህወሃት ሽብር ሰለባ ሆኑና ታሰሩ። የጎንደር ህዝብ ብቻ ሳይሆን የመላው ኢትዮጵያውያን ልብ በቆራጥነታቸውን የማረኩት ኮሎኔል ደመቀ ዘውዱን በኃይል በቁጥጥር ስር ለማዋል ያልተሳካለት ህወሃት አታሎ እስር ቤት ቢያስገባቸው የጎንደር ህዝብ ተማረረም። በሰላማዊ መንገድ ሕገ መንግስታዊ ጥያቄን የጠየቁ የጎንደር ተወላጆች የጥይት ራት ሆኑ። እምቢኝ ያለው ህዝብ ተነስቶም ደርዘን በሚደርሱ የፌዴራል ፖሊሶች ላይ አጸፋውን መለሰ። ህዝቡ የሞቱትን ሲቀብርም መሳሪያውን አንግቦ ወደ ሰማይ እየተኮሰም የታጠቀና የተደራጀ መሆኑን ለህወሃት አሳየ። በህወሃት የሚመራው መንግስት አገር ወዳድ የሆነውን ህዝብ የሻቢያም ተላላኪ፣ የጥፋት ኃይል ሲል ሊፈርጅ ሞከረም። ፍረጃው የአገር ፍቅር ስሜትን አደሰም። ነጻነትን ከቀማው አምባገነናዊ መንግስት ነጻነትን ለመቀዳጀት ያለው ቁርጠኝነት ጨመረ። የጎንደር ህዝብ የአገር ድንበርን ጠብቆ አገርን ከወራሪ ተከላክሎ እየኖረ በመሆኑ ዛሬም አደባባይ ወጥቶ በመላው ኢትዮጵያ የሚፈነጠቅ የነጻነት ወጋግንን በመለኮስ፣ ከከፋፋዮች የከፋፍለህ ግዛው ሴራ በእጅጉ የላቀ መሆኑን በማብሰር ታሪክን ሰራ። ወርሃ ሐምሌ ህወሃት እኩይ ተግባሩን የሚፈጽምባት ናት። የህወሃት ጥቁር ሽብር የተፈጸመባት ተብሎ በታሪክ መዝገብ ላይ ሰፍራለች ሐምሌ። ሐምሌ ዛሬ በጎንደር ውስጥ ፈካች። በጭቆና በበደል የጸለመችው ሐምሌም ህዝባዊ የሆነ የነጻነት ብርሃን በራባት ጎንደር ውስጥ። በጎንደርና በአካባቢው ያለው ህዝብ አሸባሪው የአጋዚ ጦርን እየተጋፋ ሰልፍ ለማድረግ ተመመ። ወደ ጎንደር ህዝቡ የወል ድምጹን ከፍ አድርጎ ለማሰማት በጎንደር ውስጥ ከተመ። አሸባሪው የህወሃት ጦር ሽብርን ለመፍጠር ቢያደባም በህዝብ ማዕበል ተዋክቦ አፈገፈገ። ህወሃት በእድሜና በጾታ ያልተለያየው ህዝብ ድምፁን ከፍ አድርጎ ማሰማቱን ቀጥሎ ሐምሌም 24ን በታሪክ መዝገብ ላይ አሰፈረ። በከተማ ጎንደርም ነጻነት የጠማው ህዝብ ድምፁ የጎላ ነበረም። ድምፁ የላቀና ፍርሃት የማይደመጥበት ሆነ። ድምፁ ቁርጠኝነት የሚስተዋልበት ነበረ። የጎንደሩ ተቃውሞ በጎንደር ብቻ የተወሰነ አልነበረም። የመላው ኢትዮጵያውያንን ብሶት አስተናግዷል። ኢትዮጵያውያን ኢትዮጵያውያንን በጥሪው አቀራርበዋል። የወልቃይትን ሕዝብ ውክልና ተቀብለው መፍትሔን ለማፈላለግ ሲሰሩ የነበሩ የሕዝብ ተወካዮች ይፈቱ በማለት ሰላማዊ ሰልፍ አድራጊው ድምፁን አሰምተዋል። በህወሃት የሚመራው መንግስት በጎንደር ውስጥ የተነሳውን ህዝባዊ ጥያቄ ለማድበስበስና የህዝብን ድምፅ ለማፈን የሚያደርገው ውንጀላን የጎንደር ህዝብ አጣጥሏል። የተቃውሞ ድምፁን የሚያሰማውን ሁላ በመፈረጅ የኤርትራ መንግስትና የሻቢያ ተላላኪ ማለቱን ህዝቡ ተቃወመ። ህወሃት እንጂ የሻቢያ ተላላኪ እኛ አይደለንም በማለት በሻቢያ ድጋፍ የደነደነውን ያኔ የትግራይ ነጻ አውጪ ድርጅት ያሁኑን ኢትዮጵያን አስተዳድራለሁ ባይ የህወሃትን ማንነት የጎንደር ህዝብ በይፋ አፍረጠረጠው። ህወሃት በሽብር መረቡ የጎንደር ህዝብን አጥምደውም ጥቃት ፈጽማለሁ ቢል ህዝቡ አጸፋዊ እርምጃን መውሰድ በሚችልበት አቅም ላይ መሆኑን አሳውቋል። በአማራና በቅማንት መካከል ህወሃት ለመፍጠር የሚያደርገው ክፍፍልን በማውገዝ አማራና ቅማንት የማይለያዩ መሆናቸው በይፋ ታወጀ። በኦሮሚያ ውስጥ በተነሳው ህዝባዊ እንቢተኝነት ከአራት መቶ በላይ የሚሆኑ ሰዎች ሞተዋል። በርካታ ቶች ቆስለዋል። በርካቶች ታስረዋል። በርካቶች ከአገር ተሰደዋል። ይህንን ኢሰብአዊ ተግባር በማውገዝም በኦሮሚያ ውስጥ በወንድሞቻችንና በእህቶቻችን ላይ የሚደረገውን ግድያ ይቁም ሲል የጎንደር ህዝብ ድምፁን አሰምቷል። አለ የኦሮሞ ፌዴራሊስት ፓርቲ ተቀዳሚ ምክትል ፕሬዝዳንት አቶ በቀለ ገርባ ለአመታት በእስር ከቆዩ በኋላ ዳግም መታሰራቸውን በማውገዝ የጎንደር ህዝብ መብትን መጠየቅ አሸባሪነት አይደለም ሲል ከበቀለ ገርባ ጎን እንደሚቆም አሳውቋል። ድርጊቱን በማውገዝም በጎዳና ላይ የሚፈሰው የኦሮሞ ወንድሞቻችንና የእህቶቻችን ደም የእኛም ደም ነው ሲል አጋርነቱን አሳይቷል፤ ድርጊቱንም ኮንኗል። በስር ሲንገላታ የነበረው የአንድነት ፓርቲ የህዝብ ግንኙነት ኃላፊና እቁ ወጣቱ ፖለቲከኛ አቶ ሀብታሙ አያሌው ከአገር ለሕክምና እንዳይወጣ መከልከሉ ኢሰብአዊ ተግባር መሆኑን የጎንደር ህዝብ ገልጿል። የሕዝብ ውክልና ተቀብለው የሙስሊሙን ማኅበረሰብ ጥያቄ ለመንግሥት ያቀረቡት የሙስሊም የመፍትሄ አፈላላጊ ኮሚቴዎች አሸባሪ ተብለው መታሰራቸው የጎንደር ህዝብ አግዟል። ኮሚቴዎቹ ይፈቱ የሚል መፈክርንም አንግቦ ነበረም። ኮሚቴዎቹ እንዲፈቱ ድምፁን በማሰማት አሳውቋል። የጎንደር ህዝብ ድምጻችን ይሰማ ሲል በዓለም አቀፍ ደረጃ ኢትዮጵያውያን የሚያሰሙትን መፈክርም አስተጋብቷል። የክርስቲያንና የሙስሊም የሃይማኖት አባቶች መድረክን በመጋራት አብረው ቆሙ። ዛሬም ወደፊትም አንድነታቸው የማይሸረሸር መሆኑን አሳዩ። የሃይማኖት አባቶቹ ለተከታዮቻቸው ብቻ ሳይሆን በመላው ኢትዮጵያ ላለው ምእምን በሃይማኖት ተቻችሎ ከመኖርም ባሻገር ተዋዶ የመኖሩ እውነታን አወጁ። ህወሃት መራሹ መንግስት በሃይማኖት መካከል ለመቀስቀስ የሚፈልገውን ግጭት የሚያምክን የፍቅር መልእክት ከጎንደር አስተላለፉ የሃይማኖት አባቶቹ። በህወሃት የሚመራው መንግስት ጥቅምን ለማስከበር የፕሮፓጋንዳ መሳሪያ ሆኖ የሚያገለግሉት የኢትዮጵያ መንግስት የመገናኛ ብዙሃን ለሚያቀርቡት የተዛባ መረጃ ይቅርታ እንዲጠይቁ ህዝቡ ጠይቋል። የብሔር ብሔረሰቦችን መብት አስከበርኩ ለማለት በኢትዮጵያ ባንዲራ ላይ ሰማይ ኮከብ ያኖረው ህወሃት መራሹ መንግስትን በመቃወም የጎንደር ህዝብ ህወሃት የማሻውን ንጹሕ አረንጓዴ፣ ቢጫ ቀይ ባንዲራን በገሃድ በከተማ ጎንደር ውስጥ አውለብልበዋል። ትልቅ አረንጓዴ፣ ቢጫ ቀይ ባንዲራ ህዝቡ ይዞ በጎዳና ላይ ሲንቀሳቀስ ታይቷል። ሰላማዊ የሆነው የጎንደር ሕዝብ ራሱን ከህዋት አሸባሪ ደህንነቶች ጠብቆ ሰልፉን በሰላም አጠናቅቋል። የጎንደር ሕዝብ እርስ በርሱ እየተደጋገፈና እየተጠባበቀም የከተማውን ደህንነት ጠብቆ በሰላም ተበትኗል። እናቶች ውሃ የጠማውን በየመንገድ ላይ አጠጥተዋል። ሰልፍ መውጣት ያልቻሉት የራስና የጎረቤት ቤት ንብረትን እየጠበቁ በታሪካዊቷ የጎንደር ከተማ ታሪክን ሰርተው ውለዋል። በጎንደር ውስጥ የተሰማው ድምፅ የመላው ኢትዮጵያውያን ድምፅ ነው። ጎንደር ውስጥ የሚሰማው አቤቱታም በመላው ኢትዮጵያ ውስጥ ይሰማል። የጎንደር ህዝብ የተነሳለት ዓላማ የኢትዮጵያ ህዝብ ነጻነቱን ለመቀዳጀት እየተነሳለት ነው። ዘር፣ ብሔር፣ ቋንቋ ያልበገረው ህዝባዊ እምቢተኝነት ጎንደር ውስጥ ተስተውሏል። በመቶ ሺዎች የሚቆጠሩ ድምፃቸውን አሰምተዋል። ተመሳሳይ ድምፅ በመላው ኢትዮጵያ ያስተጋባል። ህዝቡ ድምፃችን ይሰማም እያለ ነው። ህወሃት ይህንን ድምፅ ይሰማልንም ወይስ ብሶት በወለደው የድምፅ ማዕበል ተጠራርጎ ይወሰዳል? ህዝባዊ ችሎትና ህዝባዊ ብያኔ እየቀረበ ነው። ጎንደር ታሪክ ሠርተዋል። ሳዲቅ አህመድ ነኝ። ልብ ያለው ልብ ይበል።